ሊፈልገው እሱን ሊፈልገው ማለት ነው። ውሸቱን ይሁን እውነቱን ይሁን አላህ ዓለም እኔ በቃ እኔም ለራሴ ጎንደር እጃ ያለው ስል ፈልገው እሱ ያለበትን አላውቅም ስልኩ ዝግ ሆኖብኛል ሲል በቃ ቻው ብዬ ስልኩን ዘገውት ምክንያቱም እሱ ይሄዳል ብዬ ስለማላስ እንግዲህ በነገራችን ላይ ሱመያ ሌላ አዲስ ጣጣ ይዛ መጣች ማለት ነው። በቃሁንበት፣ እናንተ ሰዎች፣ እኛን በቃ እየተጫወታችሁብን መሆን አለበት። እውነት ነው የምላችሁ። እንግዲህ በቀደም ዕለት ሱመያ ከሰይድ ጋር እንደሚገናኙ ተናግራ ነበረ ማለት ነው። ነገር ግን በነገራችን ላይ ቤተሰቡን ሰይድ ቪዲዮ እየሰራ አይደለም ማለት ነው። ስንት ቀኑ ሜቢ ወደ አራት ቀን አምስት ቀን ሳይሆነው አይቀርም በጣም ጠፍቷል ማለት ነው። ስለዚህ ሳይዱ እንግዲህ ታስሯል እያሉ ነው። ታግቷል እየተባለ ነው። አይዶኖ የማውቀው ነገር የለም። እንግዲህ አዩ እየወጣች በሚሊዮን ያለው ብር ነው ይዞ የሄደ ወደ ጎንደር እያለች ነበር። እንግዲህ ብር አለው ብለው እንግዲህ አጋሾች አግተው ምን ይሆን አላውቅም ማለት ነው። ሱመያ ሌላ አዲስ ነገር ይዛ መታለች ማለት ነው። ሰይዶ ስልክም አያነሳም፣ ስልኩም ዝግ ነው። የት እንደደረሰ እንግዲህ አይታወቅም። እኛ በነገራችን ላይ ባህልን አብረው እንደሚውሉ ነበር እየጠበቅን ያለው እኔ ራሱ ሰፍ ብዬ እየጠበኳት ነበረ፣ ማለት ነው። የመዳምን ስራ ጥየ ማለት ነው። አትገረሙ፣ ባህልን አብረው ምናምን ምናምን ይወላሉ ብዬ ነበር እየጠበኳቸው ያለው፣ ግን ሌላ አዲስ ነገር እዛ መጣሽ ማለት ነው። እሱ መየመች የሷ ነገር አያልቅም ማለት ነው። ስለዚህ ይሄ ነገር ማለት ፕራንክ ነው እያልኩ ነው አንዳንዴ ማለት ነው። ሰላም ሰላም! ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይዛ እያላችሁበት ያለም ዳርቻ እንግዲህ ሙስሊም እህቶችና ወንድሞቻችን እንኳን ለሮመዳን በዓል ለባህላችሁ በሰላም አደረሳችሁ አደረሰን። እንግዲህ እኛንም ሁላችሁንም የዓመቱ ሰው ይበላችሁ እኛንም ጨምሮ ፈጣሪ ኢትዮጵያን ደግሞ ሰላም አድርጎ እንግዲህ እናንተም ሆነኛ በሀገራችን እንድናከብረው ፈጣሪ እርዳን ነው የምለው ማለት ነው። ወይ ያው ስንት ስራ እያለ እንቅልፍ እየመጣ ነው እንዴ ያስፋሽገኛል እና ማለት ነው እንግዲህ ስለ እነ ሱመያና ስለ እነ ሰይድ ና የመጣሁት ማለት ነው ብዙ ሳላወራባችሁ እንትን እንላለን ማለት ነው እና እንግዲህ ሱመያ እና ሰይዱ ባህልን አብለው እንደሚውሉ ነበር የምናውቅ ነገር ግን ሱመያ ሌላ አዲስ ነገር ሳምታለሽ ማለት ነው እሱም ምንድነው ሰይድ እንደጠፋ ሰይድ የለም ሰይድ ታግቶ ነው ምንድን ነው። አላውቅም። ስልኩ ዝግ ነው፣ ስንት ቀኑ ቪዲዮ አያሰራ ምናምናም ብላ መጣችው ማለት ነው። ስለዚህ ያችኛዋም አዩ ተብያዋም ብሩን ሳያስገባልኝ ነው የሄደ። እሷ ደግሞ ለብር ነው የቀረበችው። የእውነት ከእንደዚህ አይነት ጠቅመኛ ሰው ይጠብቃችሁ ነው የሚባል በጣም ጠቅመኛ ናት ይቻ የምትባለው ማለት ነው። እና እንግዲህ ሲሄዶ እንዲገኝ ሁላችሁም ጸሎት እና ዱዓ አድርጉለት። በእውነቱ ከሆነ ማለት ነው ወደኛ ጋ አሁን እንትን አለ? ያኔ ማለት ጸብ ረብሻ ምናምን ስላለ በጣም ከባድ ነው ያለው ነገር፣ ቤተሰቦች ማለት ነው መሄድ የለበትም ነበር፣ ግን ምንም ማድረግ አይቻልም። እንግዲህ ሱመያ እንደዚህ የሚወዳት ከሆነ ከአዩ ጋር ሪሌሽን መቀጠል የለበትም። ጥፋቱ የሱ ነው እና ለልጆቹ ሲል እንግዲህ በሰላም እንዲመለስ እኛ ምኞታችን ነው። አዩ ስግብግብ ስለሆነች አዩ የገንዘብ ሰው ናት። አዩ ገንዘብ ነው ትፈልግ ከሱ እንጂ እሱ መጥፋቱ አላስጨነቃትም እና ይሄ ነው ያለው ነገር ውድ ቤተሰቦችን ለማንኛውም፣ እንግዲህ ትላላችሁ። ዋው እና በተረፈ ብዙም አላወራባችሁ። መልካም ጽም መልካም ባህል ይሆንላችሁ። እንቅልፌ እየደፋ ስለሆነ ማወራወር አስጠፋብኝ። ብላችሁ ስታምናላችሁ ጉድ በል ወንድም ትላላችሁ።